የመንግስት አለ የመንግስት አለ አለች እማማዝናሽ እንግዲህ እዚህ ጋር ያስገባውላችሁ፣ ነፃነት ምንድን ነው የምትፈልጊው ስትባል እሱ የሚሰጠውን መፍትሄ እራሱ ያቃል፣ እውነቱ እራሱ ይናገራል ብላለች። በመቀጠል ደግሞ ትላንትና በሩታዬ ቤት በተለቀቀው ቪዲዮ ኤፍሬም ጀግና፣ ኤፍሬሞ ትክክል፣ ኤፍሬም ትክክል፣ ኤፍሬም ትክክል፣ ኤፍሬም ትክክል፣ ምድራሽ ቃባጭ እስከ መጨረሻ ተከታተሉ። ለማንኛውም አሰላሙ አለይኩም ወረመቱላ በረካቱ ድነር ከበራቸው ቻናል የቤተሰቦች እንዴት ናችሁ ላይ መያላችሁበት ሰላም ና ጤና፣ ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። ሰብስክራይብ እና ላይክ ሳታደርጉ የምትከታተሉኝ አይለፍላችሁ። ድሜ ልካችሁ ሽንት ቤት ተጠወ። እኔ ምስደትታችሁ ነኝ። ሰብስክራይብ አድርጉኝ። እውነቴ ነው ምላችሁ ላይክ የምትወዱኝም የምትጠሉኝም ማለት ነው። በቃ የኛ ደጋፊ ያልሆናችሁም ሰብስክራይብ አድርጉኝ። አትሞቱ አይከፈልበት፣ በአረቡ ዋይፋይ ለዛውም። ለማንኛውም ነፃነት እንግዲህ ምን እያለች ነበረ? አብርሃም ራሱ እውነቱን ያወጣል ራሱን መስጠት ያለበትን መፍትሄ ይሰጣል። ቲ መፍትሄው ምንድን ነው? አብርሃም የሚያወጣው እውነት ምንድን ነው? በዛ ላይ ደግሞ ኤፍሬም እንግዲህ ኤፍሬም አብርሃም፣ አብርሃምና ኤፍሬም ቆይ፣ ጠብቀኝ። አብርሃም ያው በዚህ ሁለት ቀን አስተካከላለሁ ብሎ እንግዲህ ሚስቱ ወደ ቤቱ መልሰዋል ማለት ነው። ሌላ ደግሞ እንግዲህ ኤፍሬም ትናንትና ከፈለገች ትሄድ ያለበትን ፓርት ላይ ብዙ ሰው ኮሜንቱን ጠቅላላ እንኳ ኤፍሬም ትክክል፣ ኤፍሬም ትክክል፣ ኤፍሬም ጀግና፣ ኤፍሬም ትክክል። ኤፍሬም ተበልታችኋል። እሺ ተበል ተሞልታችኋል ተኝታችሁ ተነሱ። እውነቴ ነው የምላችሁ፣ ተኝታችሁ መለሳችሁ ተነሱ። የዛኔ ምን እንደነበረ ንቅት ትላል በደንብ አደርጋችሁ ወይም ደግሞ ነሸጥ እንድትሉ ቡና ጠጡ። እውነቴ ነው የምላችሁ፣ ቡና ማለት ካረሳችሁት ያበሻው ቡና በደንብ ድብን አደርጋችሁ አዋፍራችሁ ጠጦች ትነቃላችሁ። እና እኛ ራሶ እነሱ በመጡበት ነው አናት አናታቸው ብለን የምንጥላቸው እንጂ ለሌላ ነገር አይደለም ማለት ነው። እና ኤፍሬም ጠልተ ነው ሳይሆን፣ በመጣበት አናቱን ጆሮ ግንዱን እያልን እንመልሰዋለን። የእውነቴ ነው ክትውጣ እንደዚህ እንደዚህ እንደዚህ አለ። ሰሞኑም ጥፋታ ጥፋ ማታም ጥፋታ ጥፋ ተናገር ነው ያ ደግሞ እነሱ ይተዋወቃሉ። እናንተ ደግሞ ተኝታችሁ ተነሱ ብያችኋለሁ። እኔ የለውበትም እነሱ በደንብ ስለሚተዋወቁ ነው ይሄ የምላችሁ፣ ለሌላ ነገር አይደለም። እና እኛ ራሱ የሄድንበት ማታ እኔ ደግሞ እሄድበታለሁ። አንድን ሰው ስህተት ካለበት እኮ እኛ እኮ ታውረናል እኮ ጋሽ ታውረናል። ስህተት ያለበትን ሰው ስህተት አለበህ እዚህ ጋር እኮ ማለት ትተናል አይደለ? ታዲያ ይህንን ነገር ጀግና፣ ትክክል፣ ጎበዝ ነበር ከምትሉ እናንተ እኮ አሁን በውሸት ራሱ መስክሩ ብትባሉ ትመሰክራላችሁ። እንደዚህ አይነት ሰዎች የበሬ ነው የምላችሁ። ህት የቲም ራሱ ብትሆን ቢሆን ማለት ትመሰክሩበታላችሁ። ስለዚህ ፈጣራችሁ አፈሩም እንዴ ረበጋብ ላይ ይሁንባችሁ ያደርጋቸው የምናገባኝ የራሳችሁ ጉዳይ ነው። ተብካኩ እና ለማንኛውም ነጻነት እንግዲህ እውነቱን ያወጣል እያለች ነበረ። እንጠብቃለን። በዚህ ሁለት ቀን እንግዲ አብረሽ ሁለት ቀን ሰጪኝ ብሏታል ለሚስቱ። ስለዚህ ያ ሁለት ቀን ጠብቀን ምን እንደሚሰጥ መፍትሄ እናያለን፣ ለእሷ ምን አይነት መፍትሄ እንደሚሰጣት እናያለን ማለት ነው። እና ነገር ግን ድብን ያለ ድብን ያለ ነገር ነው ማለት ነው። እኔ ሙኛቸውን ፎግሩ እዛ ቦታ ጀራ ላይ ቁጭ ብላችሁ የያዘኝ ልቀቁኝ፣ እንቧ ከረዮ ዱላ ቀራሽ ድብድብ ንትርግ ይህ አይሰራም እና ለማንኛውም፣ ኤፍሬም ኤፍሬም ትሂድ ሻንጣዋን ተሸክማ። ሌላ ደግሞ ሂጂ አንቺ ብትሄጂስ። የመንቺ የመተታም ልጅ አንቺ ልጅ እኮ አልፋታም አልሽቁ፣ ዘምዘም ጉራጌዋ ማለት ነው። እንግዲህ አልፋታም ብለሻል፣ በሩታ ጭንቅላትም አልወርድም ብለሻል። ከህፃን ጋር አልፋታም አልሽቁ፣ እኔም ደግሞ ከሽማግሌ ጋር አልፋታም አልኩኝ። ሽማግሌ ኮረዳቺ አንቺ መሀይም ማለት ነው። እና ከአንቺ ጋር ራሱን ያልፋታም አታመ ብዬ እንግዲህ። በነገራችን ላይ ስድብ ስድብ ስድብ ስድብ እያጠራቀምሽበት የሆነ ጊዜ ጠብቅ ይቻላለሽ። አንቺ እኮ ንግግርሽ ሁሉ ቆሻሻ ንግግርሽ ሁሉ የሚያስጠላ ንግግር ብቻ ለማንኛውም ምን አገባኝ እኔ ምን አገባኝ ነገ የምታፍሪበት ለነገር እኳ አታፍረው እኮ እንደዚህ አይነት ሰዎች ሽማግሌ የሆናችሁ ራሱ ማለት ተብኳክታችሁ ነው የምቀሩት እንደዚህ በሰው ልጅ መተታም መተታም ልጅ እንደዚህ ወስላታ አስጠሊታ ሙላት ስታስጠሉ ታስጠላላችሁ በጣም እና ማታ ራሱ አንቺ አሽቃባጭ ሂጂና አንቺ ራስሽን ውሰጃት ያላችሁ እንዴት ናችሁ ደህና ናችሁ ሩታን ሂጂና ውሰጃት ለምንድ ነው በፌክ የምጽፉት ለምንድ ነው በዋናው መታቸው የማጽፉ እናንተ ደነዞች ማለት ነው ለምን በዋናው በፌክ ከምትጽፉ ጽፉ በዋናው ኑና ጻፉ በዛ ላይ ደግሞ ተማሩ እንዴ ፊደል እንዴት እንደሚጻፉ እወቁ ለምንድን ነው እንደዚያ አቀራርባችሁ መጽፉት እንዴት እኛ እንዴት እናንብበው? ይሄ እኮ ህፃን ልጅ ራሱ የማይጽፈው ጽሁፍ ነው የምንጽፉት። ኮሜድ ስራ እንዴት እናንብበው? ነጽብ ተጠቀሙ፣ እንደዚህ ነጽብ ነጽብ ተጠቀሙ። እሺ አራርቃችሁ ጻፉ ማለት ነው። ማራረቅ የሚባል ነገር አለ። አ የሚለው ኡ አትበሉት፣ ኡ የሚለው ኤ አትበሉት። ወስላታ የምሬ ነው የምላችሁ ወስላቶች ናቸው እና ኤፍሬም ምንም አይነት ጀግና የሚያስብል ስራ አልሰራም። ኤፍሬም እንደውም ኤፍሬም አብረሽ ጥፋት ባይኖርበት እንኳን ማለት ነው እንኳን ኖሮበት ባይኖርበት እንኳን፣ አብርሃም እዚህ ጋር በቃ አንተ ጥፋተኛ ነው ብሎ ሰው ያረጋጋል። እሺ እናንተ እኮ እኔ ብያቸዋለሁ፣ እናንተ በየቲሞች ራሱ መስክሩ ብትባሉ ትመሰክራላችሁ በውሸት ብያቸዋለሁ። እና አንድን ሰው በ መዳችው ወይም ደግሞ በቤተሰባችሁ ወይ በእህትሽ መስክሪ ብትባይ ትመሰክሪያለሽ፣ እያንዳንደች ትመሰክራላችሁ፣ አትመሰክሩም። ስለዚህ አሁንም እናንተ በአጤል ይዛችሁ ነው እየሄዳችሁ ያለችው። በቃ ውሸትን ነገር ማለት ነው እና እነሱ ደግሞ በደንብ ይተዋወቃሉ። በደንብ በድብነት አደርገ ሩታም ደግሞ ካራክተሯ በደንብ በአደርጋ እያሸች ትገኛለች። ጎበዝ ናት። ጀግና ናት። መልቀሷ ግን አንፈልገውም። እኛ የሱ አለቅሰው መፈልግ ሰዎች አይደለንም። እናንተ ደግሞ የእውነት የተጣሉ ወይም ደግሞ የእውነት የተፈጠረው መስሏችሁ ደግሞ የምትጃጃሉ ሰዎች ደህና ሰንብቶ። እኔ ምንም ማድረግ አልችልም። እኔ እኮ እናገር ነበረ ጋር እሱ እውነት ይመራል። ስለዚህ አብረሽ እና ሩትዋ ተጣልተዋል። አዎ ተጣልተዋል። ለሁላችሁም ነው የምናገረው። በነገራችን ለዓለም ሁሉ ተጣልተዋል፣ አብረሀም እና ሩትዋ አላችኋለሁ። ማስታረቅ ከቻላችሁ አስታርቋቸው። ምን ችግር አለ? ኤፍሬም ደግሞ የሚናገረው ትክክል አይደለም። ትክክል ነው የምትሉ ደግሞ ለእናንተ ትክክል ትክክል ለእኔ ብቻ ነው ትክክል ያልሆነው። ለእናንተ ትክክል ነው ትክክል ነው እውነት ነው ምላችሁ እና እንግዲህ ነጻነት እውነቱን እስኪወጣ ድረስ እንጠብቃለን። ምንም አንልሽም። ትላንትና እነዩ ሄደዋል። ቡቼ በነገራችን ላይ ስኔ ይጠለዋሉ። አልወደውም። እማልወደው ደግሞ ባለፈው ሩርታ ተሳድቧል። እንከነ ጸጌና ዳኒ ጋር ቪዲዮ ሲሰሩ የዛኔ በጣም ምን ነው እየተጨቃጨቀ እየተሳደበ ነበረ። የዛኔ ጠላው። ጠላው ደግሞ እንትኑ ጉራውን ማለት ነው እንዴት እንዴት እንደሚያደርገው አቤት፣ አንተ ያገባች ሴት ምድሬ ነው ብላ አቤት። አንተ እኮ ለየትኛውም ሴት ክብር የለም። እየሄድክ መዛት ነው በየቦታው

እነሱም እኮ ጋይስ ለራሳቸው ጥቅም ነው። እናንተ ቻናል አዲስ ቻናል እየከፈቱ አሳድጓቸው አታሳድጓቸው አይደለም እየከፈቱ እየመጡ እኛ ነው የጃጅሉናል። አቤት በቃ ሞኝ መሆናችን እኮ ሁሉም ተረት ሆናል። አይ እናሳድጋችኋለን፣ ነገር ግን እንደዚህ እየሆናችሁ አትምጡ፣ አትጃጃሉብን። የምር አትጃጃሉ፣ ደማችን አታፍሉት፣ አታንተክትኩት በቃ ስርዓት ባለው መንገድ ኖ እንደዚህ እንደዚህ ነው ይሄ ቢደረግ ይሄ ነው፣ ይሄ ቢደረግ ይሄ ነው ተባብላችሁ መጨረስ ትችላላችሁ። ያው እዩ ደግሞ ብቻዋን እያወራት ነበረ። ልትመታኝ ነው ወይ ስትለው ያው ማርያምን አልመታሽም እያለት ነበረ ማለት ነው። እና ኧረ አይመታም እሷ አይማታም ቡቼ ከሆነ ነው የሚመ ቡቻ ይመተን። ይህንን እዮ የሚባለው ግን ስርዓት ያለው ይመስለኛል። የእውነት ለመናገር እንደዛኛው አይደለም፣ ስርዓት አለው ልጁ ማለት ነው። ራሱ እንዲሁ ሲታይ ራሱ ያስታውቃል። ያኛውስ እንትን ስራ ስጠይ የምሬ ነው ብለህ ሩታ ከተሳደበ በኋላ አስጠልቶኝ ቁጭ ብያለው። መብቴ ነው፣ የወደዳችሁት ውደዱት፣ እኔ ግን አልወደውም። ለምን ባለፈው ስለተሳደበ ነው። ይሄ የምላችሁ አንቺ ቤትሽ ለቀሽ ወጣሽ፣ አንቺ እንደዚህ ከቤት እንዳልወጣሽ እኮ ያቅ ነበረ። ስለዚህ የዛኔ ራሱ ተናግረን እና ዛሬ ላይ ራሱ የፈለገ የትኛውም ሴት ሄዶ ቢናገራት ለምና አልችልም ና ለናምንም። እኔ በተለይ እና ለማንኛውም፣ ጋይስ ማታም ይሁን ነገ እንጠብቃለን እላችኋለሁ፣ የአብርሃምና የሩታ ነገር። ቀጥሎ ደግሞ ኤፍሬም ደግሞ አናት አናትህ የተባልከው ያው ስህተት ስላለብህን ነው። አሁንም ስህተት ሲኖርብህ አናት፣ ጆሮ ጆሮ ግን ድህን ነው የምትባለው። ማን ተቃጥሎ ማን ይቀራል? የእውነቴን ነው የምላችሁ። ማን ተቃጥሎ ማን ይቀራል? የማን ሂወት ማን ይመራል? አንቺስ ልትመሪኝ ነው ወይ ልትን አልመራም። ነገር ግን ንግግሩ ያስተካክላል። እንደሱ እኮ ማንም አልተሳደበም ሚዲያ ላይ እንደሱ የተ ለመናገር የለም እስካሁን ድረስ ለማንኛውም ሰላሙን